እሺ እንደምታዩት ይሄ ላይ ይሄ ፌዝባር ነው። ፌዝባር ነው ሻንት እያደረግን እንሄዳለን ማለት ነው። ይሄ ቁራርጥ እያስቀመጥን ያለነው ስለዚህ፣ በዚህ በኩልም በዚህ በኩል ምን አረጋለን ማለት ነው። ይሄ በዚህ ጽሑፍ ባለበት በኩል ኢንፑት የሚገባበት ነው። በዚህ በኩል ደግሞ ሙሉ ሻንት የምናደርግበት ሲስተም ነው። ስለዚህ እዚህ ጋር ኢንተርናል አለን አንድ ሁለት ሶስት አራት አምስት ስድስት ሰባ ስምንት ዘጠኝ አስር አስር ተርሚናል ማለ ይሄ አስር ተርሚናሉ፣ አስር ብሬከርን ሻንት አድርገን እንጨርሳለ ማለ። ብሬከሩ እዚህ አስር መሆን አለበት። አንድ ሁለት ሶስት አራት አምስት ስድስት ሰባ ስምንት ዘጠኝ አስር አስር ብሬከሩን ሙሉ ሻንት እናደርጋለ ማለ ነው። በዚህ ይሄ ሲንግል ፌዝ ፌዝ ባር ብለን የምንለው ነው። በዚህ በኩልም ልክ እንደዛው አስር እናረጋለን። አንድ ሁለት ሶስት አራት አምስት ስድስት ሰባ ስምንት ዘጠኝ አስር። በተመሳሳይ በዚህ አይነት መልክ እንቆርጥና በዚህ በኩል ምን እንደዚሁ ፌዝ ባሮን እናደርጋለን። በዚህ በኩል ምን እንደዚሁ ፌዝ ባሮን እናደርጋለን። አሁን ከስር በኩል የሶኬትና የፓወሩን ነው እየሰራን ያለ ነው። ይሄ ብሬከር አሰራር ነው እየሰራን ያለ ነው። እንደምታዩም በዚህ ይሄን ፌዝ ባር ከሰር እናስገባለን ካስገባን በኋላ

ውስጡ ላይ ያለውን እንዳለ ፌዝ በአሁኑ ጨርሰናል። አሁን ከላይ በኩል ኢንፑት እያስገባና ልክ እንደዚህ ደረገን እያሰርን እንሄዳለን ማለት ነው። አሁን ደግሞ እንደምታዩት የኒውትራል ስብስቦችን እየሰበሰበን የምንገኘው መጀመሪያ ፌዞችን ጨርሰናል። አሁን የኒውትራል ስብስቦችን እየሰበሰበ እንገኛለን ስላችሁ እንደምታዩት ይሄ ግራ እንትን ነው የሚሻለው፣ እንዳለ አንድ ላይን ላይ ያለ ነው ስድስት ከሜኑ ጋር ስምንት ከዚህኛው ጋር ማለት ነው ስምንት። እነዚህ ስምንቱንም እንትኖች አንድ ላይ ስፕላይስ ማድረግ ይጠበቀብናል ማለት ነው። እንደምታዩት ኒትራሎ ስብስብ እንዳለ ጨርሰናል ማለት ነው። እንደምታዩት ይህን ይመስላል። ከዚህ በኋላ ይህን ፕላስተር ማድረግ የሚጠበቅብን ይህን ይመስላል። በደንብ አድርገን በላስትሮ ፕላስተር እናሽገዋላል ማለት ነው። ዋው! የሚገርም የሚደንቅ ስራ ነው በእውነት። ምስማ ልዩ የሆነ ስራ ተመልከት። ጨረስን ማለት ነው። እዚህ ጋር የቀረው ነገር ምንድን ነው ለትሉ ትችላላችሁ። ይሄ እዚህ ጋር የቀረው በሙሉ ግራውንድ ነው። እነዚህ እንዳለ እንደምታይዋቸው ግራውንድ ናቸው። ኦማይጋድ እዚህ ጋር አንድ ረሳው የላይቲንጎች ራስ ቻታለሁ ነው እንፈታታለን በኋላ። ይህ ሙሉ እንደምታዩት ግራውንድ ነው። ከዛ ከግራውንድ ጋር ሙሉ እናገናኛለን ማለት ነው። እነዚህን እይላትን አራት አምስት፣ እነዚህ ሁሉንም ምናደርጋለን ማለት ነው፣ እናገናኛቸዋለን ማለት ነው። ኦኬ አንድ ይቀረናል።

ጋር ተደረክ ኮ እንደምታየው ቦታ ቦታውን ሲይዝ ጥረት ጥሎ ያምራል ማለት ነው። ይሄን ይመስላል። ይሄ ግራውንድ ነው። ይሄን ነው ማለት ነው። እንደምታዩት በጣም በሚገርም በሚደንቅ በሚገርም ሁኔታ ስራዎችን ጨረሰን ማለት ነው። አይወላችሁ ይህን ይመስላል ልክ በእንደዚህ አይነት መልክ ነው ስንሰራ መስራት የሚኖርብን ማለት ነው። አሁን የሚቀረን እችኛዋን ከስር በኩል ፌዝ ባር ማስገባት ብቻ ነው የሚቀረን። ከዚህ ስር ፌዝ ባር እናስገባለን። አሁን አጠናቀን ጨርሰናል። አብዛኛውን በቃ ዘጠና አምስት ፐርሰንት ጨርሰናል። ዘጠና ስምንት ፐርሰንት ጨርሰናል። አሁን እሷን እችኛዋን ከስር ካስገባን በኋላ በቃ አለቀ ማለት ነው። ይህን ይመስላል የብሬከር አሰራር የብሬከር አደራደር ዋው ዋው ዋው አሜዚንግ አሜዚንግ ኦን ሲሆን ደግሞ ይኸውላችሁ ልክ እንደዚህ የሚገርም የሚደንቅ የሚገርም የሚደንቅ ስራ ዋው ዋው ዋው ዋው አሜዚንግ አሜዚንግ አሜዚንግ አሜዚንግ አሜዚንግ በፕሮፌሽናል ባለሙያ ይሄን ይመስላል። ፕሮፌሽናል ባለሙያ አባት የትኛውንም አይነት ስራ ማስራት የምትፈልጉ ካላችሁ በዚህ አይነት መልክ እንዲሰራላችሁ የምትፈልጉ እኔን መግኘት ይችላላችሁ። ይሄን ይመስላል። እስማ፣ የሚገርም ስራ ነው የእውነት የእውነት ይሄ ከልብ የሚገርም የሚደንቅ ስራ ነው። ፌዝ ባሩ አንድ ሁለት ሦስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር ተርሚናል አለው። እዚያም ያለው አስር ብሬከር መሆን አለበት። ስለዚህ ይሄ ፌዝ ባር አስር ብሬከሮችን ይሰራልናል ማለት ነው። እንቁጠረው። አንድ ይሄው አንድ ሁለት ሦስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስር ብሬከሮችን ኮንትሮል ያደርግልናል ማለት ነው። ስለዚህ ከስር በኩል ይሄንኛውን ፌዝ ባሩን እናደርጋለን ማለት ነው። የሚገርም የሚደርስ የሚገርም የሚደርስ ስራ ነው። አሁን ይህን ፌስ ባር ባናደርግ ሙሉ ቤቱ አይሰራም። በዚህ ፌስ ባር አማካኝነት ሁሉም ብሬከሮች ፌዝ የሚያገኙት ማለት ነው። ይሄን ተመልከቱ። አሁን ከስበኩ ልክ እንደዚህ እናስገባና እያሰርን እንሄዳለን ማለት ነው። አስገብተነዋል ወይ እንደምታየው እዚህ በኋላ አሁን ማለት ነው። እያሰሩ መሄድ ብቻ ነው ማለት ነው። የሚገርም ስራ ነው። የእውነት የእውነት የሚገርም የሚደንቅ ስራ ነው። እንደዚህ አይነት ስራዎችን ማስራት የምትፈልጉ ካላችሁ እኔን ማግኘት ይችላሉ። እንደዚህ በደንብ አድርገን እናስረዋለን ማለት ነው። በስመአብ እንደዚህ አይነት ስራ ሚገርም ነው። የእውነት ልዩ የሆነ ስራ ነው። ይሄውላችሁ ፌዝ በር ለማስጠቀም ነው ምናምን እያላችሁ ትጠይቁኝ የነበራችሁ የወላችሁ አሁን ሙሉ በፌዝ በር ይሰራላችሁ እሰይ እስማ የሚገርም ስራ የወላችሁ ይሄን የሚመስለውን ማለት ነው ተመልከቱ አይታችኋል አይደለ አሁን አንድ በአንድ ማብራት እንችላለን አንዱ ሲበራ የወላችሁ ከኛ የሚጠበቀው ዝምረን ማብራት ብቻ ነው ይሄ መብራት ሲበራ አይታችኋልና፣ ይሄው ናቸ አባቴ፣ በስመ አብ፣ የሚገርም ስራ። ያው ዋና ሜኑ ይሄውላችሁ ይሄ ነው። ጠቅላላው ሙሉን የሚያጠፋልን ይሄንኛው ነው። ያው ይሄን ስናበራው እዚህ ጋር ያለው እንደምትታወጥ ይው፣ ይሄ ሙሉ ለሙሉ እንዳለ ኦን ሆኖ ነው ያለው። ይሄ እንደምታየው ቀይ ቀይ ቀይ ቀይ ነው ያሳየው፣ በሙሉ ሬድ ከለር ነው ያሳየው። ስለዚህ ይሄ ሙሉ ሬድ ከለር አሳየ ማለት ብሬከሩ ምን እያደረገ ነው? እየሰራ ነው ያለው ማለት ነው። ከረንት እያለፈ ነው በዚህ ውስጥ ብሬከሩን ስራውን እየሰራ ነው ማለት ነው። ስለዚህ አሁን ይህችኛዋን ብቻ አንደኛውን ብሬከር ብቻ ብናጠፋ ሙሉ ጠቅላላ ይጠፋል ማለት ነው። ይሄን ኦን ሆኖ ይሄን ብናጠፋ ጠቅላላ ይጠፋል። ይሄን ዳ እንዳናጠፋው ማለት ነው። ተመልከቱ። ይህችኛዋን ብቻ ብናጠፋ ማለት ነው ይጠፋል። እዩ። እያንዳንዱ ምን ነገር ሳይቀር ምድረሶኬት ነሽ ላይት ነሽ እ ምጣር ነሽ ሜል ጠቅላላ ሙሉ ይጠፋል ማለት ነው ይሄን ስናጠፋ። ስለዚህ ይህችኛዋን ስናበራ ይበራል ማለት ነው። ከዚህ በኋላ ያለው ላይን ነው። በቃ አሁን እንደዚህ እንትን የሚለው የሶኬት ላይን የላይቲንግ የመጣ የተለያየ ሲስተም የተባለ የሚከፋፈለው ስለዚህ ይሄን ብናጠፋ አሁን የላይት ላይ ጠፋ ይችላል። የላይት አሁን አስር አምፒር ነው። አስር አምፒሮችን እየጠፋን ብንሄድ እየጠፋ ይላል ማለት ነው። ይህን አንድ ሁለት አስር አምፒር ሌላውን እየጠፋን ያለው ሶስተኛውንም ቀጥሮ አሁንም የወላጅ ዝግ ያለውን አሁንም ዝግ ያለውን ሙሉ አሁን የላይቲንግ ጠቅላላው አይሰራልንም ማለት ነው። አሁን የሚሰራው የሶኬት ላይን ብቻ ነው። ስለዚህ ይህን ይመስላል። ይህን ሆነ እናረጋለን። ይህን እንደዛው ይህን ሆን ሆን ይህን ሆን እናረጋለን ማለት ነው። ይሄንን ይመስላል። በዚህ በኩል ያለው ሲስተም ደግሞ እንዳለ የሶኬት ሶኬት ላይን ነው የመጣ ሶኬት፣ ጠቅላላ የአንዳንድ ሜኖች ምንላቸው ናቸው ዋና ዋና ምንላቸው ናቸው። ይህንን ይመስላል። የትኛውንም አይነት ስራዎችን ማሰራት የምትፈልጉ ካላችሁ፣ በዚህ አይነት መልክ በዚህ አይነት ስራ እንሰራላችኋለን። ስለነበረን ጊዜና ቆይታ ሁሉ ከደ መሰግ ፊኒሽንግ መጨረሻ ላይ ደግሞ ጠቅላላውን ሙሉ እስከነገጠመ ያለውን ነገር አሳያችዋለሁ። መልካም ቆይታ። ይሄ አሁን የብሬከር አሰራሩ ነው ያሳየኋችሁ። መልካም ጊዜ ነው ማለት ነው። ጉድባይ። እንደምታዩት መጨረሻውን ደግሞ ልክ እንደዚህ ብሬከር ቦርዱ ከዳኑ ማሳር ላይ ደርሰናል ማለት ነው። እንደምታዩት ታዲያ እንደዚህ አይነት ስራ ማሰራት ማየ ማን አለ አባቴ፣ አባ ያባ ጥርት ያለ ስራ ማን ማሰራት የማይፈልጋል? ሁላችሁ እንድታሰሩ ጋብዛችኋል። በስማ አምላክ እንደካ እንደዚህ የሚሰራ ያስራል አባቴ። ይህን ይመስላል አባቴ። ሲከደን ደግሞ ትንሽ ነው ይጠራረጋል አባቴ